እንደው እውነቱን እኮ ነው። አላህ ስብሐነ ወተዓላ እንደው ገንዘብ እንንትና ከየት ነው የሚያገኙት? ከየት አግኝቶ ነው አሁን እንትና ይሄ ሁሉ ገንዘብ ያለው ብለህ ግር የሚልህ ሰው በበርካታ ሚሊዮኖች አካውንት ውስጥ አሉ። መቶም ሁለት መቶ ሚሊዮንም ሊኖረው ይችላል። ሀያ አራት ሰዓት ደፋ ቀና እያለ የሚሰራውና የሚለፋው ሰው ደግሞ ዳቦ ይዞ መግባት አቅቶት የቤት ኪራይ መክፈል አቅቶት ተንገላቶ ይሄ እንዴት አጣ፣ ያኛው እንዴት አገኘ ስትል፣ አሁንም ገርሞ እንደገና ይገርማል። ላኪን የማይገርመውና የሚያጽናናው ነገር ሁሉም ነገር የሚሆነው ባላህ ነው የሚከብረውም ባላህ ነው የሚደህየውም ባላህ ነው። ላኪን የከበረው ሰው የከበረበት ምክንያት ፈተና መሆኑን የደህየው ሰው የደህየበት ምክንያት ፈተና መሆኑን ማወቅ ግን አላህ ስብሐነ ወተዓላ ያስቀመጠው ህግና ግዴታ ነው።

ሲያገኝ ጥጋቡ አጂብ እኮ ነው። ሊፍት እኮ መስጠት አይፈልጉም። እንደዚህ ባለፈው እንዳልኳችሁ በዛ ያለ ብር ምናምን ያላቸው ሊፍት ደሃ ቆሞ ምናምን እንደ ሀብታም ሊፍት ሲሰጥ ተለቅ ያለው ማለት እዚ መስጊድ የሚገባ ብዙ ሀብታም የለም። አብዛኛው ሰው እንደዛ የተወሰኑ ደግሞ አላህን ስብሓነሁ ወተዓላ የሚፈሩ አላህ ያደላቸው ደሞ አሉ። የመስጊድ መሐባቸው ከንግድ ፍቅር የበለጠ

እንደ ትንሽ አካውንታቸው ጨመር ጨመር ደግ ደግ ደግ ካለች ጓደኞቻቸውን ሁሉ ይርቃሉ፣ አካውንታቸውንም ይደብቃሉ። ሚስት እንኳን አይነገራትም አካውንት እና፣ እንደው የስራው ባህሪ ሆኖ ገጭ ገው አለ። መክበርም መደህየትም አለ፣ ማግኘትም ማጣትም፣ ከፍ ዝቅም አለ። የሆነች ነገር የተከሰተች ጊዜ ጋሽ ተናዷል፣ ቤቱ ቀውጢ ነው። ሴቱ ሁሉ ግርግር ነው ሰራተኛው ልጆቹ ሁሉ ጓዳ ካልገቡ በስተቀር ያን ጊዜ ጋሽን የሚያናገር አካል የለም ምን ሆኖ በቃ ብስጭት ነው የሚሉት እነዚህም ያውም የተሻሉ ሆኖ ነው እንጂ ፋሲቆቹ ሙናፊቆቹ ካፊሮቹ እንደውም ግድግዳ ሁሉ እኮ ይመታሉ ሲጋራ ሁሉ ያጭሳሉ እፉ ይላሉ ምን ሲባል ተደፈርንኛም ያህል በላ እኮ መጥቶ ነው ያ ኢኽዋን በላም የመጣበት ሰው ኸይርም የመጣለት ሰው ሁለቱም ዱኒያ የፈተና አገር ሆና እንጂ